ሁልጊዜም ህመም ነው። የኢትዮጵያ ብሔራዊ ቡድን ሄዶ በተሸነፈ ቁጥር ለእኛ ህመም ነው፣ ለሌላው ሰው ምንም ላይሆን ይችላል እና ያን ህመም ማሰብ ሁልጊዜ ወደ ኋላ ተመልሶ ባለፉት ሀያ ዓመታት ምንም እንዳልሰራ ማሰብ፣ ሰላሳ ዓመት ምንም እንዳልሰራ ማሰብ በጣም ነው የሚያንገበግበው። የመጀመሪያ የበረኪና ዋንጫ ነው። ሁሉም ማንም ሰው እኔም ራሴ አካባቢ ላይ ያዘጋጅቻ ያውቃል ከዛ በኋላ ደግሞ የሆነ ሰሞን የቀንድ ምናምን ዋንጫ የሚባል ቀንዱ ለሌላ ፐርፐዝ የተዘጋጀ ግን በዋንጫነት የምንጠቀምበት የብረት ዋንጫ ነበር። መጀመሪያ የወደድኩ ክለብ አርሰናል። አርሰናል በጣም ደስ የሚል ቡድን ነው። ዞሮ ዞሮ ገንዘቡ ሲመጣ እንደ ተጫዋች ከጊዮርጊስ ወጥቶ ወይ ቡና ሲሄድ ገንዘቡ የሚገባው በደሞዝ መልክ ተጫዋቹ ጋር ብቻ። ስለዚህ ይሄ ሲስተም እስካለ ድረስ ብቁ ተጫዋቾችን በተጨማሪ ለማፍራት ትንሽ ያስቸግራል። የእኔ ልጅ እዛኛው ሜዳ ላይ ቅርብ ጊዜ ወድቆ ሁለት ሳምንት ነው የፈጀበት ለመዳን። የመጀመሪያ ቀን እዚህ ሳይ አልቅሽ ያለው በአለም ላይ የሮላንድ በመጀመሪያ የፕሮጀክቱን መስራችና ባለራይ የሆነውን አብይ አጎናፈርን በዚህ አጋጣሚ ማመስገን እፈልጋለሁ። የመጀመሪያ ቀን እዚህ ሳይ አልቅሽ ይህን ሁሉ ሀብት ይዘን ያንን ይዞ ላይ አድርሶ ከዛ ለአፍሪካ ዋንጫ በተደጋጋሚ እንድንደርስ ማድረግ የሚችል ምንም አይነት ስትራክቸር አለመኖሩ ይቆጨኛል። የተመጣጠነ ምግብ ብዙም ባናገኝም አቮካዶ የመሳሰሉ ነገሮች ጨጨብሳ፣ ምናም በቃ ለስፖርተኛ ጠቃሚ ጠቃሚ የሆኑ ምግቦችም በሱ ምናም እንጠጣለን፣ እንበላለን። ላይ ያለው ሰው እግር ኳሱ አካባቢ እንዲመጣ የአስር ዓመት የሀያ ዓመት እቅድ እንዲያቀድልን እመኛለሁ። እንደሱማ እሱ ይኖር ይጠቀማለን የበለጠ ብዬ አስባለ አድጌ ለሀገሪ ምርጡ ሰው ይሆናል። አድጌ ለሀገሬ ምርጥ ኳስ ተጫዋች እዚህ በመምጣቱ በጣም ደስተኛ ነኝ፣ እና ለኮቾቹም ትልቅ ምስጋና ማድረስ ፈልጋለሁ። ተዝናንተው የሚማሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ጥበብና ጥበበኞች የሚከበሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ተዝናንተው የሚመሩበትን ምርኩዝ ሚዲያን ሰብስክራይብ ያድርጉ። ቤተሰብ ይሆኑ ያተርፉበታል። ሚካኤል በየነ ባላለሁኝ፣ የአስኮ ፕሮጀክት አንደር ሰርቲ ኮች ነኝ። አስኮ ፕሮጀክት ውስጥ ታቅፌ ሰርቼ አድጌያለሁ። በዚህ ፕሮጀክት ስር ማለት ነው ኢትዮጵያ እግር ኳስ በአዲስ አበባ ከነማ፣ ኢትዮጵያ ቡና ኢትዮጵያ መድን እንደ መብራት ኃይል ተጫዎች ያሳልፍ ያለ ያው ጥሩ ነው። ከሞላ ጎደል ጥሩ ነው ተጫዎች ያሳልፍ ያለው በዚህ ፕሮጀክት ስርም እንደገና በኢትዮጵያ እግር ኳስ ውስጥም ባልኩ ቲሞች ውስጥ ተጫዎች ያሳልፍ ያለው፣ ያው የሚታየኝ ነገር እንግዲህ በጣም ዘርፈ ብዙ ስራ ይጠብቃል እግር ኳስ ጨዋታ። ሰፊ ነው፣ ዓለም ላይ ስንመለከት በጣም አሁን በጣም ጥልቅ ነው። እንደውም በጣም ከታች ጀምሮ ይሰራል በኃይለኛ ሁኔታ ከፍተኛ በጀት ፈሶ ብዙ ነገሮች ተደርገው ነው። የአለም እግር ኳስ ላይ ትልልቅ ሊጎችም ስናይ ልጆችን ከታች ጀምሮ አሳድገው ነው እዚህ ደረጃ የሚያበቁትና ከፍተኛ ስራ ይጠብቃል ብዬ ነው የማስበው። አዲስ እባላለው የአስኮ እግር ኳስ ፕሮጀክት አንደር ፊፍቲን አሰልጣኝ ነኝ። ታዳጊ ኢትዮጵያ ቡና ሲና ቢ ተጫዎች አሉ፣ መከላከያ ተጫዎች አለው። በብሔራዊ ሊግ ደረጃ ደግሞ ወልቂጤ ከነማ ላፍቶ በክፍለ ከተማ የክፍለ ከተማ ቲሞች ተጫዎች አሉ፣ ላፍቶ ልደታ ተጫዎች አሉ። እኔ ያው ደስታ ታደሰ ይባላል አስኮ እግር ኳስ ፕሮጀክት አሰልጣኝ ነው። አ በልጅነቴ እንግዲህ እንደማንኛውም ታዳጊ እግር ኳስ ጨዋታ ነው ያደኩት በአካባቢ ከዛ በኋላ ግን ያው ክለብ ገብቶ የመጫወት ዕድል ብዙ አልነበረኝም። ቤተሰብም ትምህርት እንድማርስ ይፈልግ ስለነበር ወደ ዩኒቨርሲቲ ገባሁኝ። ከዩኒቨርሲቲ መልስ ግን ያው እግር ኳሱ ከውስጤ ስላልወጣ መልሼ ወደ አሰልጣኝነት መጥቻለሁ። አስኮ ፕሮጀክት እንግዲህ በእግር ኳስን በማሰልጠን ሀያ አምስት ዓመታትን አስቆጥሯል። በዚህ ሀያ አምስት ዓመታት ውስጥ በርካታ እግር ኳስ ተጫዋቾችን ለክለብ መግቧል አሁንም ያንን በማድረግ ላይ ይገኛል። መልካም ስለዚህ አንተም የዚህ አካል ነህ ማለት ነው። ከዚህ ቀደም ይስተ፣ አዎ፣ እኔም እንግዲህ መነሻ ይሄ ፕሮጀክት ነው። ከአስራ ሁለት አመት ጀምሮ በዚህ ፕሮጀክት ውስጥ ሰልጥኝ ያደኩኝ የፕሮጀክቱ ፍሬ ነኝ። እኔም አሁን ደግሞ ተመልሼ መጥቼ እግር ኳስን ካቆምኩኝ በኋላ ፕሮጀክቱን በማሰልጠን እያገለገልኩ እገኛለሁ። ከዚህ ቀደም የነበረው ነገር ምንድን ነው? በ በተለያየ እድሜ ካታጎሪ አሉ ከአንደር ቴን ጀምሮ እስከ ሰቨንቲን ድረስ የሚሰለጥኑ ሰልጣኞች አሉ ከዚህ በፊት ከነበረን የዘንድሮ ትንሽ ለየት የሚያደርገው ምንድን ነው ጥሩ ተስፋ አላቸው ብለን የምናስባቸውን አንደር ሰቨንቲኖችን በካምፕ ደረጃ በቀን ሶስቴ እያሰለጠንን እንገኛለን የዘንድሮ ለየት የሚያደርገው ይሄን ሌሎቹን ግን በሳምንት አምስት ጊዜም የሚሰለጥኑ አሉ፣ ሳምንቱን ሙሉ የሚሰለጥኑ አሉ፣ በሳምንት ሶስት የሚሰለጥኑ አሉ። ይሄንን ያው ከሜዳው ጋር ማኔጅ እያደረግን ነው፣ እያስቀጠልን ያለ ነው። ካሳሁን እባላለሁ። የኮኤል አባት ነው። እኔ ያው ሁልጊዜም እገኛለሁ። ዚ ዚ ዚ ስለሚሰራ ትሬኒንግ ላይ አልቀርም። እንደዚሁም ደግሞ ጌምም ሲኖራቸው እገኛለሁ። ለምን ከአሰልጣኙ ቀጥሎ አንድ አንድ ማያቸውን በጎጎኖች አበረታታለሁ። መሻሻል ያለባቸውን ነገሮች ከትሬኒንግም ከጌምም በኋላ ዲስከስ እናደርጋለን። በዚህ ምክንያት ያው ቅርብም ነኝ ለፕሮጀክቱ አሴ ፋሚሊ ነው እንትን ምለው ሳምታይምስ ካለኝም ጊዜ ደግሞ ልጆችን ስነ ልቦና ላይ እንደዚህ ኤቲክስ ላይ ደግሞ አንዳንድ ምክር ነገር እሰጣለሁ። በደንብ ነበር። አስኮ አካባቢ ላይ ብዙ ሜዳዎች ነበሩ። ከዛሬ 10 15 ዓመት በፊት ሳንሱሴ አካባቢ ሜዳ ነበር። አስኮም አሁን እዚህ ካለው ሜዳ የሚበልጥ ሜዳ ነበር። እንደገና ደግሞ ብዙ አሁን ቤት ሰራባቸው በሜዳነት ያልተያዙ ግን ክፍት ቦታዎች ብዙ ነበሩ ታዳጊዎች የሚጫወቱበት። እንግዲህ በልጅነት ያው ብዙ የዋንጫ ዝግጅቶች ብዙ ቦታዎች ይዘጋጃሉ። አሁን አንዳንድ ጊዜ ድሮ ላይ ብዙ ተጫዋቾች እስኪል ያላቸው ልጆች ይወጣሉ ሲባል አንዱ መነሻውም እሱ ነው ብዙ በነፃነት የምንጫወትባቸው ብዙ ድሎች ነበሩና እኛም በአካባቢያችን የሚዘጋጁ ዋንጫዎች ላይ እንሳተፍ ነበር፣ በተለያየ መንገድ አሸናፊዎችም ሆነ እናውቃለን። ብዙ የመጀመሪያ የበረኪና ዋንጫ ነው። ሁሉም ማንም ሰው እኔም እራሴ አካባቢ ላይ አዘጋጅቼ አውቃል። ከዛ በኋላ ደግሞ የሆነ ሰሞን የቀንድ ምናምን ዋንጫ የሚባል ቀንዱ ለሌላ ፐርፐዝ የተዘጋጀ ግን በዋንጫነት የምንጠቀምበት የብረት ዋንጫ ነበር። ከዛ በኋላ ደግሞ ከፍ እየተባለ ሲመጣ ጊዜው ትንሽ መዘመን ሲጀምር ዋንጫዎች እየተገዙ ይዘጋጁ ነበር። ያው እዚህ ፕሮጀክት አሰልጥነን ምንድነው ለክለቦች ነው የምንመግበው። ለክለቦች ስንመግብ ያው ብቁ የሆኑትን ተጫዋቾች ነው። ዝም ብለን እድሜያቸው ስለደረሰ ብቻ ወደ ክለብ አንልክም። ለክለብ ብቁ የሚያደርጋቸውን እስኪል ከያዙ አቅም ከያዙ በኋላ ወደ ክለቦች እንልካለን። ከክለቦችም ጋር ጥሩ የሆነ ግንኙነቶች አሉ። እነሱም በሀሳብም ድጋፍ ያደርጉልናል፣ በተለያየ መንገድ ድጋፍ ያደርጉልናል። እየመጡም የሚያዩበት ሁኔታ አለ፣ እዚህ ሜዳችን ድረስ ነው። እንደውም ከዚህ በፊት ከነበረው ልምድ እንደውም በፊት እኛ ነበርን እዛ ተጫዋቾች ለማስመረጥ የምንሄደው። አሁን ከፕሮጀክቱ ጋር ያላቸው ግንኙነት መልካም ስለሆነ፣ እየተሰራ ያለውንም ስራ ስለሚያውቁ ሜዳ ድረስ በመምጣት ነው ልጆችን የሚመለምሉት ማለት ነው። ይሄ አንዱ ለውጥ እንግዲህ እኔ ባለፉት 14 ዓመታት በታዳጊ እግር ኳስ ነው የሰራሁት። በተለይ ደግሞ ባስኮ እግር ኳስ ፕሮጀክት እና አብዛኛውን የማውቀው የታዳጊ እግር ኳስ ነው። ታዳጊ እግር ኳስ ላይ ባለፉት 14 ዓመታት በዚህ ባስኮ ፕሮጀክት ስንሰራ እንደ ኢትዮጵያ በተወሰነ መንገድ ለኢትዮጵያ እግር ኳስ ግብዓት ሊሆኑ የሚችሉ ተጫዋቾችን አፍርተናል። ዓለም አቀፉን ተሞክሮ ስንመለከት ግን በታዳጊ የሚሰጠው ስልጠና በቂ ነው የሚል እምነት የለኝም። እንግዲህ በተለያየ ሚዲያም አስተያየቶች ሐሳቦች ሲሰጥ ከዚህ ጋር የተነሳ እና የተያያዘ ነው። ብዙ ችግሮች አሉ፣ ብዙ ችግሮች ሊነሱ ይችላሉ። በኢትዮጵያ እግር ኳስ እድገት ውስጥ እነዛ ችግሮች በአብዛኛው አልተቀረፉ። እሱን እንግዲህ በዝርዝር ማንሳት ይቻላል። አንዳንዱ ነገር እንግዲህ ያው በእኛ ሀገር ያለው ሁኔታ፣ ወላጆች ከድሮ የተለየ ነገር የለንም። ልጆች እንደዚህ ኳስ ሜዳ ሲመጡ ምናምን ተራግጦ የሚገቡ አላማ እንደሌላቸው ተደርጎ ነው የሚቆጠረው። ነገር ግን ከትምህርት ጎን ለጎን ያላቸውን ታለንት ሆቢያቸውን ለማሳደግ ልጆቻቸውን ቢከታተሉ ቢያበረታቱ የግድ ልጅን ውጤት ስላለ ስላመጣ ሳይሆን ኢፈርቱን አይተ ያለውን ጥረት አይተ ጥረቱን ልታበረታታ ይገባል። ስለዚህ ወላጆች ልጆችን እንደው ዝም ብለው ከመተቸት ከመተው ባሉበት ሁኔታ ውስጥ ቢከታተሉ ሰፖርት ቢያደርጓቸው ጥሩ ነው። ስሜ ሚኪያስ ገበየው ይባላል የአስኮ ፕሮጀክት ሰልጣኝ ነኝ። እሺ ሚኪያስ፣ ምን ያህል ጊዜ ሆነ እዚህ ከገባው? ወደ አንድ አመት ይሆነኛል። እና አሪፍ ነው። የአስኮ ፕሮጀክት በሳምንት ስድስት ቀን እየሰራን ነው፣ ተስፋ የተጣለበት ቡድን እንደሆነ የሚነግሩን አሰልጣኞቻችን። ወደዚህ የመጣሁት በ2017 ዓመተ ምህረት ወደ መስከረም አካባቢ ላይ ነው። ኳስ ወደ ኳስ አለም ፍላጎቴ የጨመረው በሀገራችን ላይም በጣም ኳስ ኢትዮጵያ ብዙ ታዳጊ ተጫዋቾች ትፈልጋለች እና እሱንም ለመቅረፍም ብዬ ነው ታለንቴንም ለማዳበር ብዬ ነው። ሁልጊዜ የታዳጊ እግር ኳስ የሚሆን በሌላ መንገድ ያለ እግር ኳስ ስናነሳው ከአለም አቀፍ ተሞክሮንም ጭምር ነው የምናነሳው። አሁን በፊት ላይ አስኮ እግር ኳስ ፕሮጀክት ሲሰራ በሳምንት ሶስት ቀን ታዳጊዎችን ያሰለጥናል። ባለው ማቴሪያል ቁጥራቸው አነስተኛ ስለነበረ ለኢትዮጵያ እግር ኳስ ግብዓት የሚሆኑ ልጆችን ብቻ ነው የምናፈራው ግን አሁን የኢትዮጵያ እግር ኳስ እኛም ሰራን አልሰራን ታዳጊዎችም ተተኪ የሆኑ ለኢትዮጵያ ፕሪምየር ሊግ ተተኪ የሆኑ ተጫዋቾችን ማግኘት ይቻላል። ግን የኢትዮጵያ ብሔራዊ ቡድን እንዴት ነው በአለም አቀፍ መድረክ ወይም በአፍሪካ ተወዳዳሪ ሊሆን የሚችለው ስንል ግን ጥራቱን የጠበቀ ታዳጊ ተጫዋች ማፍራት ያስፈልጋል። አፍሪካ ሄዶ መጫወት የሚችል ግብፅ፣ ደቡብ አፍሪካ፣ አውሮፓ ሄዶ መጫወት የሚችል ተጫዋች ማፍራት ያስፈልጋል። ያንን ለማፍራት ደግሞ አለም አቀፉ ተሞክሮ ምንድነው በእግር ኳስ ያደጉ ሀገራት እንዴት ነው የሚሰሩት የሚለውን በተወሰነ መንገድ ለማጥናት ለማየት እንሞክራለን። ኢቭን አፍሪካ ለምሳሌ ጋና፣ ኮት ዲቮር የመሳሰሉትን ሀገሮች ለአውሮፓ ትልልቅ ተጫዋቾችን ያፈራሉ። እነዚህ ሀገራት ያሉት አካዳሚዎች እንዴት ነው የሚሰሩት የሚለውን እናጠናለን። እና ያንን መሰረት በማድረግ አሁን እኛ በሳምንት ስድስት ጊዜ ልጆች እንዲሰሩ የማድረግ ስራዎችን እየሰራ ነው። ምክንያቱም ይህን ከምንድን ነው ለምሳሌ ያሚን ያማል አውሮፓ እንግዲህ ትልቁ ምሳሌያችን እሱ ነው። በቅርቡ በ16 ዓመቱ እየተጫወተ ያለ በሳምንት 21 ነጥብ 5 ሰዓት ይሰራ ነበር። በ13 ዓመቱ የአያቱሬ ካፍሪካ ከአሴክ ሞሞሳስ አካዳሚ ወደ ፈረንሳይ ከሚሄዱ በፊት በ12 እና በ13 ዓመቱ በቀን ሶስት ጊዜ በሳምንት 6 ቀን ይሰራ ነበር። ያ ማለት ሰዓቱን ስናበዛው በሳምንት ብዙ ነው። ስለዚህ አንድ ታዳጊ ለማብቃት በሳምንት 3 ጊዜ ብቻ 6 ሰዓት አሰርቶ ተፎካካሪ ተጫዋች ማድረግ አይቻልም። ተፎካካሪ ብሔራዊ ቡድን መገንባት አይቻልም። ስለዚህ እኛ እሱን ለመስራት ነው ጥረት የምናረገው። ያንን ለመስራት ደግሞ ሜዳዎች ይፈልጋሉ። ጥራታቸውን ደረጃቸውን የጠበቁ ሜዳዎች በብዛት ኮቾች ይፈልጋሉ። ዘመናዊ ስልጠና የሚረዱ ኮቾች ይፈልጋሉ። አሁን አንድ ታዳጊ በሳምንት ሀያ ሰና 21 መስራቱ ብቻ ሳይሆን ምንድን ነው የሚሰራው በነዛ ጊዜ የሚለውን በደንብ ማቀድም ይጠይቃል። ስለዚህ ቪዲዮ አናሊሲስ ጭምር ትሬኒንጋቸው እየተቀረጸ የሳምንት ትሬኒንግ ማስተማር ማሳየት፣ ከላይፍ ስኪል አንጻር ልጆቻችንን ማስተማር ይጠይቃል። ለዚህ ደግሞ መንግስት ከሜዳ አንጻር ብዙ ሰፋ ያሉ ሜዳዎችን ማዘጋጀት እንድንሰራበት በደንብ ነጻነት መስጠት። አሁን ሜዳዎች እየተሰሩ ነው፣ ግን አብዛኞቹ ሜዳዎች የሚቆለፉ ናቸው። ከተማ ውስጥ ያሉት ለታዳጊ ክፍት የሆነ አደለ። እንደውም አሁን ከታዳጊ በላይ በእነዚህ በሚሰሩ ሜዳዎች ተጠቃሚ እየሆነ ያለ የጤና ቡድን። ስለዚህ ሜዳዎችን ክፍት ማድረግ ይጠይቃል። ማቴሪያሎችን መደገፍ ያስፈልጋል። ኮቾቻችን የተሻለ ትምህርት እንዲያገኙ ከተቻለ የእኛ ብቻ ኮቾች ላይሆኑ ይችላሉ። በአዲስ አበባ በአገሪቱ ደረጃ ያሉ ኮቾችን፣ ወጣት አሰልጣኞችን ውጪ ድረስ እየሄዱ እንዲማሩ ማድረግና ስራዎችን ማስፋት ይፈልጋል። በዛ ልክ ካልሰራ እግር ኳሳችን ሊያድግ ይችላል። ያደጉ ሀገሮችን ስንመለከት በዚህ መንገድ ነው የሚያደርጉት። እና የህብረተሰቡ ተሳትፎ በዚሁ ልክ ያስፈልጋል። የታዳጊዎቹ ወላጆች፣ በአካባቢው ያሉ ህብረተሰቦች በቂ ድጋፍ ለልጆቹ ማድረግ የተሻለ እንድናደግ ያደርጋል። መጀመሪያ የወደድኩ ክለብ አርሰናል ነው። አርሰናል በጣም ደስ የሚል ደሰ ሰለው ኢትዮጵያ ጊዮርጊስ ደግ አሁኔ ኳስ እወዳለሁኝ። ልጅ ያለው እስከ ቀበሌ ደረጃ ድረስ ተጫውች ያለው ከዛም አልፎ ደግሞ እስከ አሁን እስካለሁበት ድረስ ኳስ አያለሁኝ። ስፔሻል ያው የአርሰናልን ጨዋታ በሳምንት አንዴ ያለው ከዛ ውጭ ደግሞ ልጄ እንደዚህ ትሬኒንግ ሲኖረው ጌም ሲኖረው ደግሞ በጣም የትም ቦታ ላይ አብሬው ሄጄ እደግፋለሁ እንደ ቲም ማበረታት አለሁኝ። ስለዚህ ያኛውን ደግሞ የኳስ ፍቅር ልጅ ውስጥ ማይች ያለው ባይ ዘ ወይ ስምንት ዓመቱ ላይ ነው ቤልት የወሰደው በቴኳንዶ። ኋላ ላይ ግን ወደዚህ ቤንድ ሲያደርግ ስላየው በኳሱ አቅጣጫ ላይ ማበረታታት ጀምር ያለውኝ እንግዲህ ወደ አምስት ዓመት በላይ ነው እዚህ ጆይን ካደረገ። በአምስቱ ዓመት ያው ከዚህ ተለይቼ አላውቅም። ከሜዳ ማይጠፋው ነው የሚባለውና ስለዚህ ወዳለሁ እሱም ጋር ስላየው በጣም ደስተኛ ነኝ። በስሜት ነው መደገፍ። አሁን 15 ዓመቱ ነው። አንደር 15 ላይ ይጫወታል። ወደ 10 11 ዓመት አካባቢ ነው የጀመረው። ብዙ ጊዜ ቁመትም ፊዚካልም ስላለው ከእድሜው ከፍ ብሎ ነው የሚጫወተው። አሁን ግን ወደ ትክክለኛው ቦታ እንዲመለስ አድርጌ በ15 ዓመት ላይ አጥቂ ነው። ዘጠኝ ቁጥር ሆኖ ነው ጥሩ ፐርፎርማንስ ያለው ቴክኒካልም ታክቲክም ጥሩ ነው። ወደፊት ተስፋ ያለው ልጅ እኛ ጋር እንግዲህ አሁን መጀመሪያ አካባቢ የነበረው ችግር፣ አንዱ ችግር ወላጆች እግር ኳስን እንደ አንድ ሙያ ያለማየት ችግሮች ነበሩ። እግር ኳስ ሙያ ነው በማለት ፕሮፌሽን ነው፣ ልጆች አድገው ሰርተው ገንዘብ የሚያገኙበት ኢቨን፣ አትሌቲክስ እንደሚታየው እግር ኳስ በወላጆች ዘንድ አይታይም ነበር። ያንን ግንዛቤ የመቀየር ስራዎች ሰርተን አሁን ወላጆች ልጆቻቸው መሳምን ስድስት ጊዜ እንዲልኩ አግባብተን ያለ ችግር ልጆቻቸውን ይልካሉ። ለልጆቻቸው የሚያስፈልገውን ማቴሪያል ያሟላሉ። ምግብ በደንብ ያበሯቸዋል ባለው አቅም ልክ። ስለዚህ ከወላጆች ጋር ተያይዞ በፊት ያለ መረዳት ችግር ነበር። እሱን መቅረፍ ችለናል። የዚህ አካባቢ ህብረተሰብ ደግሞ ከሌሎች አካባቢዎች፣ እንግዲህ እኔ እዚህ ስለሰራው በደንብ እግር ኳስን የሚረዳ ሜዳዎች እንደ ልባችን እንድንጠቀም የሚያደርግ እና አስፈላጊ ሲሆን ድጋፍ ጭምር የሚያደርግ ህብረተሰብ ነው እዚህ ያሉ። ስለዚህ በዚህም አንፃር ብዙ ችግር አልገጠመንም። ህብረተሰቡም ጥሩ ነው፣ በቻለው አቅም ድጋፍ ያደርጋል። መቶ ውድድሮችን በማየት አንዳንድ ጊዜ ለልጆቹ የሚያስፈልጉ ማቴሪያሎችን ለማሟላት በተለያየ መንገድ ድጋፍ ያደረጋሉ። ጥሩ ነው። እዚህ ያለው ነው ብሩቶሾ ይባላለው። የአስኮ ፕሮጀክት አንደር ሰቨንቲን ስኮ ፕሮጀክት ከገባው ሶስት አመት ወቶኛል። ሰርቲን ፊፍቲን ሰቨንቲን ነው። አቢሲኒያ ሁለተጃር ስምሴት ትምህርትና ስፖርት ያው ጎን ለጎን ከክላስ በኋላ ትሬኒንጋችንን እንሰራለን። ከትሬኒንግ በኋላ ደግሞ ተመልሰን ወደ ጥናት እናጠራለን። በተፊ ጊዜ እያጠናንም ትሬኒንግ እየሰራንም እንደዛ እያካሄድ ነው 2017 ኤማራ የሌሉ አንዳ ሰንቲ ተወዳዝረን አሪፍ ጊዜ ነበር ያሳለፍነው። ከ18 ጨዋታ ሦስት ጨዋታ ተሸነፈን፣ አስራ አምስቱን በድል ሁኔታ አሸንፈናል። እንደዛም ሆኖ አንደኛንን ያው ሌሎች አራት ቀሪ ጨዋታ እያላቸው እኛ ለቲም ዝግጅት እያደረገን ከሁሉም ቀደም ብለን ጨርሰን ለቲም ዝግጅት እያደረገን ነው። ፈጣሪ ብሎ ደግሞ ቀጣይ ዓመት ቲም ገብተን ኮቻችንንም አስኮንም እንደምናስጠራ ተስፋ አድርጋለሁ። እኛ ጋር እንግዲህ የተለየው ነገር በየጊዜው ጊዜውን የጠበቀ ስልጠና ለመስጠት እንሞክራለን። አንዱ እሱ ነው መወሰድ ያለበት። ሌላኛው ነገር አሁን እግር ኳስ ተቃውሞ ባይሆንም እኔ የምቃወመው አይደለም። እኛም ጋር በክፍያ የሚሰሩ ልጆች አሉ፣ እንደ ቢዝነስ እየተሰራ ነው። ብዙ ሰው ግን አንዳንድ ቦታዎች ላይ ቢዝነስ ተኮር ብቻ ነው ማለት፣ ልጆች እግር ኳስን ፕሮፌሽናል ተጫዋች ለማፍራት ብቻ አይደለም የምንጠቀመው። ታዳጊዎች ሲሰሩ ጤናቸውን ይጠብቃሉ፣ ይዝናናሉ፣ የተለያየ ነገር አለ። ግን ከዛ ጎን ለጎን ደረጃቸውን የጠበቁ ነገ ሀገሪቱን እግር ኳስ ሊያሳድጉ የሚችሉ ልጆችን ማፍራት የሚያስችል ስራዎችን መስራት ያስፈልጋል። ጎን ለጎን ከዛ ባሻገር ትንሽ የትሬኒንግ ጊዜያቸውን በመጨመር እንዲሰሩ። አንዱ እሱ ነው። ከዛ ውጭ ብዙ ስለቆየን ከኛ ሊማሩ የሚችሉት ነገር ከወላጅ ጋር፣ ከማህበረሰቡ ጋር፣ ከሜዳ አጠቃቀም ጋር እንዴት ባለ መንገድ ከመንግስት ጋር እንዴት መሄድ ይቻላል የሚለውን በደንብ ከኛ ተሞክሮ መውሰድ ይችላሉ። እንግዲህ ከዚህ በፊት ፕሮጀክቱ ሀያ እንግዲህ አሁን ወደ ሀያ አምስተኛ አመቱ እየተቃረበ ነው። በነዚህ ሀያ አምስት አመት ውስጥ ከመቶ ሰባ በላይ የሚሆኑ ልጆች ወደ ተለያዩ ክለቦች ገብተዋል። በብሔራዊ ቡድን በተለያየ እድሜ ርከን እና በሴቶች ጭምር ከአስራ አራት በላይ ተጫዋቾች ተጫውተዋል። ይሄ እንግዲህ ፕሮጀክቱ ባለፉት ሀያ አምስት አመታት በስራ በቆየባቸው ጊዜያቶች ውስጥ የሰራው ነው። ከዚህም በላይ መስራት የሚቻልባቸው ሁኔታዎች ነበሩ። ትልቁ ችግር ምንድን ነው? ክለቦች ራሱ በተጫዋቾች ተጠቃሚ አድሩ አሁን ያለው የኢትዮጵያ እግር ኳስ ሲስተም ተጫዋቾችንና ግለሰቦችን ተጠቃሚ ያደረገ ነው፣ ገንዘቡ እንጂ ገንዘቡ በትክክል ክለቦች ጋር ስለማይመጣ እነሱ ተጫዋች ከኛ ወስደው ቫሊዩ ጨምረው ለሌላ መሸጥ ስለማይችሉ ከኛ መልሰው ታዳጊዎችን የመወሰድ ነገር የለም። ምን ለማለት ፈልጌ ነው? ለምሳሌ ፊፋ የፕሌየርስ ትራንስፈር ሩልስ ኤንድ ሬጉሌሽን አለ። ያንን በተከተለ መንገድ ከኛ ተጫዋች ሲወስዱ የኮምፔንሴሽን ክፍያ አይከፈልም ወይም ደግሞ የማካካሻ አምስት ዓመት ቆይቶ ነው የሚያደርገው ልጅና ያንን ክፍያኛ ለማግኘታችን መልሰን ሌላ ታዳጊ እንዳናፈራ ያደርጋል። ክለቦቹም ደግሞ ከኛ የወሰዱትን ተጫዋች አሰልጥነው ቫሊዩ ጨምረው የመሸጥ እድል የላችሁ ወደ ሌላ ቦታ ወይም የውል የኮንትራታቸው ሁኔታ እኛ ጋር እንደምታውቁት የአንድ አመት የሁለት አመት ኮንትራቱ ኮንትራት የሚፈረመውና ዞሮ ዞሮ ገንዘቡ ሲመጣ፣ አንድ ተጫዋች ከጊዮርጊስ ወጥቶ ወይ ቡና ሲሄድ ገንዘቡ የሚገባው በደሞዝ መልክ ተጫዋቹ ጋር ብቻ ነው። ስለዚህ ይሄ ሲስተም እስካለ ድረስ ብቁ ተጫዋቾችን በተጨማሪ ለማፍራት ትንሽ ያስቸግራል። ከሀገር ውስጥ አቡበከር ናስር፣ ከውጭ ሲያርሰበል ያው አብዛኛው ወጣቶች አሁን ባለበት እጃቸው ላይ ወደ ሱስ ይሄዱ ነው። ሱስ ወደ ሱስ ምን እንዴት የሚያረጋቸው የሚውልበት አዋዋል ነው። እና ደግሞ ቀረብ ያለ ስፖርት ኳስ ያለበት ጠጋ ብሎ ወደ ሱ ቢጠጉ አሪፍ ነው ብዬ አስባለሁ። እኔ በዓለም ላይ ተደናቂ ተጫዋች መሆን ሁኚ፣ እንደምገኝ ተስፋ አደርጋለሁ። የሚጎዱ ነገሮች አሉ። እኛ ለምሳሌ አሁን ልጆች እየከፈሉ እንዲሰሩ እናደርጋለን። በጎን ያለ ወይም ያለ ክፍያ እንዲሰሩ ከምናደርጋቸው ጎን ለጎን እየከፈሉ ደግሞ የሚሰሩ አሉ። ይሄንን የምናደርገው ተገደል ነው። የማቴሪያል ችግሮች ስላሉ አሰልጣኞች እዚህ የሚሰሩ ሌላ መተካ ስለሚያስፈልጋቸው ነው እንጂ የምናደርገው ብዙ ልጅ ከምናሰራ ይልቅ ለምሳሌ ሁለት መቶ ልጅ ከማሰራት መቶ ልጅ ብቻ ይዞ ማሰራት የተሻለ ውጤታማ ያደርጋል። አምሳ ልጅ ከመያዝ 25 ልጅ ይዞ መስራት የተሻለ ውጤታማ ያደርጋል። ስለዚህ ይህንን ማስቀረት የምንችልበት መንገድ መንገድ ቢኖርና በደንብ አሰልጣኞቻችን በደሞዝ ወይም በተለያየ መንገድ ሰፖርቱ ይደረጉ፣ ፕሮጀክቱ በማቴሪያል በደንብ ድጋፍ ቢያገኝ ሜዳዎች ቢኖሩት የራሱ ሜዳዎችና የራሱን ገቢ መፍጠር የሚችልበት እድል ቢኖረው የተሻለ ስራ ዘመናዊ ስራ መስራት ይቻላል። እሱ ነው አሁን ትልቁ ችግር የሆነው እዚህ እሱ ማድረግ አልቻለም። እኔ እንግዲህ ኢትዮጵያ የተስጦ ችግር የለባትም። እግር ኳስ ታዳጊዎች ተስጦ አላቸው። በእኛ አካባቢ ብቻ ቅድምም እንዳያችሁት ብዙ ተስጦ ያላቸው ልጆች አሉ። ይሄ ደግሞ በአዲስ አበባ በተለያዩ አካባቢዎች በሀገሪቱ ጠቅላላ እኔ በሄድኩባቸው አርባ ምንጭ፣ ሐዋሳ፣ ድሬዳዋ ብዙ ቦታዎች ተስጦ ያላቸው ታዳጊዎች አሉ። ግን ይሄንን ተስጦ ይዞ አሳድጎ ላይ የሚያበቃ ስትራክቸርም ሲስተምም የለም። ስለዚህ ያ ስትራክቸር ያስፈልጋል። ያንን ስትራክቸር ደግሞ መዘርጋት የሚችሉት ፌዴሬሽንና ክለቦች ናቸው። ክለቦች እና ፌዴሬሽን አካባቢ ይሄ ስትራክቸር ቢዘረጋ 11 እና 12 ዓመት ላይ ያለ ተሰጥኦ ያላቸውን ታዳጊዎች ላይ ደርሰው ልክ እንደ ሌሎች ሀገሮች እኛም በአፍሪካ ዋንጫ ተሳትፈን ህዝባችንም እኛም የምንደሰትበት እድል ይኖራል። እና አሁንም ራእይ ያለው መሪ እንዲኖር እመኛለሁ። ራእይ ያለው ሰው እግር ኳሱ አካባቢ እንዲመጣ የአስር ዓመት የሀያ ዓመት እቅድ እንዲያቀድልን እመኛለሁ። እንደሱ እሱ ይኖር እንጠቀማለን፣ የበለጠ ብዬ አስባለሁ። ሰፈር እጫወት ነበረ ከዛ ጓደኛዬ ሲገባ ከዛ አብረን እንግባ ተባባልን። ከዛ እዚህ አጎቴ አምቢሽን ይባላል ከዛ እሱ አስገባሃለሁ ብሎኝ እዚህ ገብቼ ያው በጣም የሚቆጨኝ አሁን ያነሳሁት ሀሳብ ነው። የኢትዮጵያ ሕዝብ በጣም እግር ኳስ ይወዳል። ከዛ ደግሞ መውደድ ብቻ ሳይሆን በርካታ ታዳጊዎች እግር ኳስ ይጫወታሉ። ከሱ ውስጥ ደግሞ ተሰጥኦ ያላቸው በጣም በርካታ ተጫዋቾች አሉ። ይህን ሁሉ ሀብት ይዘን ያንን ይዞ ላይ አድርሶ ከዛ ለአፍሪካ ዋንጫ በተደጋጋሚ እንድንደርስ ማድረግ የሚችል ምንም አይነት ስትራክቸር አለመኖሩ ይቆጨኛል። እንደምሳሌ የማነሳው የኢንስትራክተር ሰውነት ቢሻው ይዞት የነበረው ብሔራዊ ቡድን ከ31 ዓመት በኋላ ነበር ለአፍሪካ ዋንጫ ያለፈው። የዛን ጊዜ በጣም ከፍተኛ ስሜት ተፈጥሮ ነበር፣ በሀገሪቱ ጠቅላላ መነቃቃት ተፈጥሮ ነበር። እና በወቅቱ እኔና አብሮኝ የሚሰራ አሰልጣኝ ይህንን እድል ከተጠቀምንበትና ሀያ ዓመት ካቀድን ከዚህ በኋላ ሀያ ዓመት ማቀድ ከቻልን ውጤት ማምጣት እንችላለን፣ እንደ መነሻ ከተጠቀምነው፣ ካላቀድን ግን አሁንም ለአፍሪካ ዋንጫ ለማለፍ ብዙ ዓመት መልሰን ልንጠብቅ እንችላለን የሚል ነገር አንስተን ነበር። አንፎርቹኒት ምንም አላቀድንም። አሁንም ያው ነን፣ እዚያው ነን እና አሁንም ያለንን ሀብት እየተጠቀምን አለን። ስለዚህ ሁልጊዜ የሚቆጨኝ ይሄ ነው። እኔ እንደ አሰልጣኝ 14 ዓመት ሰራው፣ ጓደኛዬ እዚህ 25 ዓመት ፕሮጀክቱ መስርቶ ቆይቷል። እና የአንድ ወጣት እድሜ ምንም ሳንሰራበት እያለፈ እየባከነ ነው። ሌላ እንደ ግልም ስታስቢው እኔ እዚህ ምሰራው ወይም እግር ኳስ ላይ የመጣሁት ሌላ ኦፖርቹኒቲ ስለሌለኝ አለ በሌላ ሙያ ነው የተመረኩት ራሱ በሌላ ሙያ ብሄድ ይሄኔ ስልጣን ላይ ምን ሆን ይችላሉ አላቅምና፣ ግን ፓሽን ግን እዚያ ቆይቶ ይሄን ፓሽን የሚቃጠል ፓሽን እዚሁ ተዳፍኖ ይቀራል። የኔ ብቻ ሳይሆን የብዙ ወጣት አሰልጣኞች ፓሽን ተዳፍኖ ይቀራል። እና ሁላችንም የምንመኘው ኢትዮጵያን በአፍሪካ ዋንጫ መድረክ ላይ ማየት ነው። በተደጋጋሚ አንዴ በሰላሳ አመት አለ በተደጋጋሚ ዓለም ዋንጫ ስንፎካከር ማየት ነውና ሁልጊዜም ህመም ነው። የኢትዮጵያ ብሔራዊ ቡድን ሄዶ በተሸነፈ ቁጥር ለኛ ህመም ነው። ለሌላው ሰው ምንም ላይሆን ይችላል እና ያን ህመም ማሰብ ሁል ጊዜ ወደ ኋላ ተመልሶ ባለፉት ሀያ አመታት ምንም እንዳልሰራ ማሰብ፣ ሰላሳ አመት ምንም እንዳልሰራ ማሰብ በጣም ነው የሚያንገበግበው እና አሁንም ጊዜው አለን አልባከን። በኔ ትውልድ ባይሆን በቀጣይ ትውልድ ይሆናልና አሁንም አንድ ራይ ያለው መሪ የሀያ ዓመት አመት እቅድ እንዲያቀርብ እንመኛለን። በዛ ውስጥ ደግሞ ሁላችንም ልናድግ እንችላለን፣ ልንሰራ እንችላለን። እኔ የመጫወቻ ቦታዬም ስምንት ቁጥር ነው። እና ስምንት ቁጥር በጣም ወደው በዓለም ላይ የሮላንዶ እኔ በጣም ወደው ኮንፊደንሱን በጣም ወደዋለሁ፣ ችሎታውንም አደንቀዋለሁ። አድጌ ለሀገሬ ምርጡ ሰው እሆናለሁ። አድጌ ለሀገሬ ምርጥ ኳስ ተጫዋች እሆናለሁ። ስሜ ደግሞ አቤል ይባላል። በምሰራው ድሪብል እና ኮንትሮል እና ኮንትሮል ፓስ አረጋግተን ፓስ ማለት ነው። ጥያቄዎችን በጣም ደግ እና በጣም ትምህርታችን ላይ ጎበዝ እንድንሆን የሚያደርጉ እግር ኳስ ተጫዋች በጣም ወደ ምግብ ፍርፍር ወይ እንቁላል ማሰብ የምፈልገው ሀይጎን ነው ኮች እሱ ነው አበራርታቶ እንድገባ ያደረገኝ እና እና አጎቴ አጎቴ አሁን ኳስ ተጫዋች መሆን ትፈልጋለህ ወይ ብሎኝ፣ ያው እሆናለሁ ብሎ በየ- ነው የገቡት። ስለዚህ እንደዚህ ደግሞ ልቡ ያላቸውን ጀማሪ ፕሮጀክቶች ማበረታታት፣ ከጎናቸው መቆም በብዙ የሚቸገሩበት ነገር አለ። ቅርብ ጊዜ ነው ይሄ ሜዳ ሳር የለበሰው። የኔ ልጅ እዛኛው ሜዳ ላይ ቅርብ ጊዜ ወድቆ ሁለት ሳምንት ነው የፈጀበት ለመዳን ጉልበቱ ተልጦ እና እንደዚህ አይነት ሰፖርቶች ምሳሌ ልጅ ቢጎዳ ወጌሻ የለም። ሲጎዱ ውሃ ነው ይዘሽ የምትገቢ ውሃ ፍሱበት ነው የሚባለው። እና እንደዚህ አይነት ቴክኒካል ሰፖርቶች ፋይናንሻል፣ እንደዚህ ደግሞ ቁስ ኳስ ለመግዛት ዛሬ 3 ሺ 4 ሺ፣ እኔ ዛሬ ስንት ዓመት የገዛሁትን ኳስ ነው ቤት ውስጥ የሚጠቀሙ አሁን ለመግዛት አስቸጋሪ ነው። እና ማሊያ አለ፣ ታኬታዎች አሉ። እንደዚህ አይነት ነገሮች ላይ ሰፖርት ቢደረጉ አለን እንኳን ቢባል ሌላው ቢቀር ከጎናቸው ቢቆሙና ቢያበረታቷቸው ነገ ጥሩ ማየት እንችላለን። የመጀመሪያ ቀን እዚህ ሳይ አልቀሽ ላይ ባላለው የአስኮ ፕሮጀክት ዩ ሰቨንቲን ኳስ ተጫዋች አስኮ ፕሮጀክት ከገባው ሁለት ዓመት ሆኖኛል። እግር ኳስ ሳይንስ ነው ያው ማለትም ያው እንደ አቀራረቡ እንደ አገባቡ ኳስ ሳይንስ ነው ይባላል። ማለትም ያው አንዳንዴ ተፈጥሮም ነው ይባላል። ግን ያው ሰርተህ ደግሞ ለፍተህ ስታመጣው ደግሞ ሳይንስ ይባላል። ለዛ በቃ የሆነ ራስን ኮንዲሽን የምታረግ ከሆነ ትሬዲንግ በየጊዜ የምሰራ ከሆነ አሪፍ አቋም ይኖራል። የኳሱንም እንትን ይዞታ በደንብ ተለዩ አለ ብዬ አስባለሁ። ትምህርት መድኃኒያ ለማጠቃለያ ሁለተኛ ደረጃ ተማሪ ነኝ እና 11 ያክፍልኝ ያው ጎን ለጎን እያደረግን ያው አጽፈን ጎን ለክለቡ አጽፈን ለከሳት ይውጣ የሚል እንትን አጽፈን ሁለቱንም ጎን ለጎን ሁለቱንም ጎን ጎን እያደረግን ያው አሪፍ ለውጥ ለማምጣት ከሀገር ውስጥ የኢትዮጵያ ምን አደጋፊ ነኝ ከውጭ የቸልሲ ደጋፊ ወጣቶች የተለያየ ማሊያ ለብሶ ሳይ ለምን? ያው ልቤም ዘላለም ስላለ ነው መሰለኝ፣ አልቅሻም። ከዛ በኋላ ነው ለምን ብዙ ታለንቶችን ስታይ አሁን ከተማችን ጸድቶ የተለያየ አዲስ ነገር ሲፈጠር ስናይ ሐሴት እናደርጋለን። ኒውዮርክን፣ ሌሎችን ሀገሮች እዚህ እያየን ነው፣ እና አዲስ ነገር ከኛው ውስጥ ነው የሚወጣው። ይህንን ደግሞ ለማድረግ ፈጣሪ የሆኑ ወጣቶች እያሉን እንደው ከመራገም ሞራል ከምንሰብር ነገ እንዲህ ትሆናለህ፣ ነገ እዚህ ቦታ ትደርሳለህ ብለን ሞዴል የሚሆኗቸውን ሰዎች እያሳየን ብናበረታታቸው የሚያሰለጥሉትንም ሰዎች በርቱ ብንላቸው እውቅና ብንሰጣቸው ጥሩ ነው ብዬ እላለሁ። ያው ከአወከርና ስር ለእኔ ትልቁ ኳስ ተጫዋች ለእኔ እሱ ሊዮ ሜሲ። እኔ በእግር ኳሳችን አላደገም ብዬ እንድል የሚያስብለኝ ምናልባት ብዙ ሰፊ አጀንዳ ነው፣ በነገራችን ላይ አነሳሉ ሰፊ ብዙ አይነት ምክንያቶች ልንጠቅስ እንችላለን። ግን ምንድነው ዋናው ነገር ስራ አልተሰራም ብዬ ነው እኔ ማስበው። ታዳጊዎች ላይ አሁን ከየተሰራ ካለው በላይ መሰራት አለበት ብዬ ነው ማለት ነው። እዛ ጋር ቻሌንጅ ማድረግ የምንችለው ይችላል ስራ ስንሰራ ነው። እዚህ አዳር እናድራለን። ከዛ በቀን አራት ትሬዲንግ እንሰራለን። በቀን አራት ትሬኒንግ እየሰራን እዚሁ እያድርን እዚሁ እያረፍን እዚሁ እየተኛን ምናምን በቃ በሳምንቱ ሙሉ እዚህ ቆይና ወድቀን ወደ ቤታችን እንሄዳለን። ሶስት ቀን አርፈን ድጋሚ ድጋሚ እንገባለን። አዳር ሁለት ዓመት ቆይታ እንግዲህ ያው ብዙ አይቺው ማላቁ አይነት ትሬኒንጎች እየሰራው ነው ያሳለፉት። በጣም በጣም የሚያስደንቁ ኮቾች አሉ እና በእነሱ የታገዝን በጣም አሪፍ ሆነን አሁን ዘንድሮ ያው ክለብ እንሞክራለን፣ ያው ቲም ያስሞክሮናል ማለት ነው። ዘንድሮ ምግብ ያው የትምጠጠነ ምግብ ብዙም ባናገኝም አቮካዶ የመሳሰሉ ነገሮች ጨጨብሳ ም በስፖርተኛ ጠቃሚ ጠቃሚ የሆኑ ምግቦች በሶ ምናም እንጠጣለን። በላለ በመጀመሪያ የፕሮጀክቱን እና ባለ እራይ የሆነውን አብያ ጎናፍርን በዚህ አጋጣሚ ማመስገን ንፈልጋለ። ቀጥሎ የኮች ስታፉን ማመስገን ንፈልጋለ በጋራ እየተሰራ ያለ ስራ ሰፊ ስራ ነው፣ እየተሰራ ያለው በጋራ ነው ስራው እየተሰራ ያለው ይቀጥል የሚያስብል ነው ፕሮጀክት። እዚህ በመጣቴ በጣም ደስተኛ ነኝ እና ለኮቾቹም ትልቅ ምስጋና ማድረስ ፈልጋለሁ። ማመስገን ፈልገው በመጀመሪያ ፈጣሪ ማመስገን ፈልጋለሁ፣ እዚህ ላደረሰ ገና ከዚህ በላይም እደርሳለሁ ያስባለሁ። ከዛ በኋላ ሙሉ ኮች ስታፍ ብዬ ላጠቃለሁ። ሙሉ ኮቹ ስታፍ ማመስገን ፈልጋለሁ። ከዛ በኋላ ቤተሰቤን በእንብ ማመስገን ፈልጋለሁ። መጀመሪያ ከአስኮ ፕሮጀክት ከኮች ስታፉን ሁሉንም ማመስገን እፈልጋለሁ። እነ አብይ እነሱቤ ጠሪቻቸው አልጨርስም። እነሱን ሁሉንም ማመስገን እፈልጋለሁ። በበቀጠል ቤተሰቦች ማመስገን ፈልጋለሁ። እናቴንም፣ አባቴ የተሾመን ደግሞ አኩራለሁ ብዬ አስባለሁ። አባዬ እወድሃለሁ። ደግሞ ትልቅ ደረጃ ደርሼ አሳያለሁ ብዬ አስባለሁ። እሺ፣ አመሰግናለሁ።